ሰማያት መንግስቶ ወስርኮ ዘአፍ እኒያፈይኩህከ ባርክ እግዚኦ ወንጌለ ማቴዎ ስረዱ ከለ እግዚህ ነዋ ዋርያው ከለ እግዚህ ነዋ አምላክ ክርስቶስ ለክብረ መንግስት ሎቱ ስብሐት ምድር እስካርያም ለአለም አለም። የማቴዎስ ወንጌል ምዕራፍ 27 ከቁጥር 27 እስከ 45 ከዚህ በኋላ የጭፍሮች ባለ ወጎች ጌታ ኢየሱስ ተቀብለው ከአደባባይ ወደሚፈረዱበት ቦታ ወሰዱት። የጭፍሮቹም ሰራዊት ሁሉ ሰበሰቡ። ልብሱንም ገፈው ቀይ ግምጃ አለበሱት። ጭፍሮቹም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት፣ በቀኝ እጁም ዘንጋ ሲይዘው በፊቱ ተንበርክከው የአይሁድ ንጉሶ ሰላምታ ይገባሃል እያሉ ተዘባበቱበት። በላዩ የተፉትም ያስያዙትም ዘንግ ተቀብለው ራሱን በዘንግ የመቱት ነበሩ። ከተዘባበቱበት በኋላ ያን ቀይ ግምጃ ገፈው ልብሱን አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስሙስሙን የሚባል ስምዖን የሚባል የቀሬና ሰው አገኘውና መስቀሉን ይሸከም ዘንድ አስገደዱት። ን ድጓም የራስ ቅል ወደሚባል ጎልጎታ ወደሚባል ቦታ በደረሱ ጊዜ ከአሞት የተቀላቀለ ወይንን ይጠጣ ዘንድ ሰጡት። ቀምሶም መጠጣትን እምቢ አለ። ከሰቀሉትም በኋላ እጣ ተጣጥለው ልብሱን ተካፈሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ እጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ከዚያም ተቀምጠው ይጠብቁት ነበረ። ከራሱም ላይ ይህንን የአይሁድ ንጉስ ኢየሱስ ነው የሚል የበደሉን ጽሑፍ ጽፈው አኖሩም። ከዚህ በኋላ ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ከእርሱ ጋራ ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰርቡት ነበር። ቤተ መቅደስንም የምታፈርስ በሶስተኛው ቀን የምታስነሳ እነሆ ራስህን አድን፣ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ ይሉት ነበረ። እንዲሁም የካህናት አለቆችና ከጻፎች ከሽማግሌዎች ጋራ ይዘቡትበት ነበር፣ እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አልቻለም። የእስራኤል ንጉስ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ ይወደው እንደሆነ እነሆ አሁን ያድነው ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላል። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽማጡጡት ነበረ። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ዓለም ሁሉ ጨለማ ሆነ ጊዜ

የማርቆስ ወንጌል ምዕራፍ 15 ከቁጥር 16 ወአብዎ ሐራው ሳጢ አጸድ ወታደሮቹም ወደ ግቢ ውስጥ ወደ ፍርድ መቀበያ አገቡት። ባለወጎቹም ጭፍሮችም ሁሉ ጠሩ። ነጭ አርና አለበሱት የሸዋ ክሊልም ጎንጉኖ በራሱ ላይ ደፉበትና ተዘባበቱበት። የአይሁድ ንጉሶች ሰላምታ ይገባህል ይሉት ነበረ። ራሱን በዘንግ ይመቱት፣ ይተፉበት፣ ተንበርክከው የሚሰግዱለት ነበረ። በተዘባበቱበትም ጊዜ ያንን ነጩን ሐር ገፈውና ልብሱን አልብሰው ወደሚሰቅሉበት ቦታ ወሰዱት። መስቀሉን ይሸከም ዘንድ የቀሬና ሰው የሆነ ከመንገደኞችም አንድ ሰሞን የሚባል መንገድ አላፊ ነበርና ሲመለስ ያዙት። እሱም የእስክንድሮስ የሮፎስ አባት ነበር። ትርጓሚውም የራስ ቅል ወደሚባል ጎልጎታ ስፍራ ወሰዱት። ከከርቤ ጋራ የተቀላቀለ ወይንስ ሊጠጣ ሰጡት። መጠጣትም እንቢ አለ። እሱንም ሰቀሉት። በልብሶቹም ላይ ዕጣ ተጣጥለው እንደ ድርሻቸው ተካፈሉ። ሲሰቅሉትም ሶስት ሰዓት ነበረ። የበደሉንም ደብዳቤ አይሁድ ንጉስ ይል ነበረ። ከነርሱ ጋር አንዱን በቀኙ አንዱን በግራ ሁለት ወንበዴዎችን ሰቀሉ። መጽሐፍም ከአመፀኞች ጋር ተቆጠረ ያለውን ተፈጸመ። መንገድ ተላላፊዎችም ይሰድቡት ነበረ። ራሳቸውን እየነቀነቁ እንዲ ይሉት ነበረ፣ ሀወይ ቤተ መቅደስን አፍርሶ በሶስተኛው ቀን የሚሰራ ራስህን አድን ከመስቀል ውረድ። እንዲህስ የካህናት አለቆችና ጻፍቶች ይዘባበቱበት ነበር። ሌላውን ያድናል፣ ራሱን ግን ማዳን የማይቻል ይሉት ነበረ። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን ከመስቀሉ ይውረድና አይተን እንመንበት ይሉ ነበረ። አብረውም የተሰቀሉትም ያሽሟጥጡት ነበረ። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ዓለምም ሁሉ እስከ ዘጠኝ ሰዓት ድረስ ጨለመ። ጊዜ ስድስቱ ሰዓት አበጥ ወለስ

የሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 44። ብዙ ሰዎች ተከትለው ሴቶችም ያዝኑለት ያለቅሱለት ነበረ። ጌታ ኢየሱስም መለስ ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች፣ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ። መሃኖች፣ ያልወለዱ ማህፀኖች፣ ያላሳደጉ ጡቶች የተመሰግኑ ናቸው የሚሉበት ወራት ይመጣል። ያን ጊዜ ተራሮች በላያችን ውደቁ፣ ኮረብቶቹንም ተጫኑን ይሏቸዋል። በዚህ እርጥብ እንጨት እንዲህ ያደረጉት በደረቅማ እንዴት ይሆን? ከእርሱ ጋር ሊሰቅሉ ሌሎች ሁለት ወንበዴዎችን ወሰዱ። ቀራንዮ ወደሚባል ቦታ በደረሱ ጊዜ በዚያ ሰቀሉት። እነኛም ሁለት ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። ጌታ ኢየሱስም አባት ሆይ የማያውቁትን ይሰራሉና፣ ይቅር በላቸው አለ። በልብሱም ላይ እጣ ተጣላሉ፣ ተካፈሉ። ህዝቡም ቆሞ ይመለከት ነበር። አለቆችም ክርስቶስ ከሆነና የእግዚአብሔር ምርጥ ልጅ ከሆነ ሌሎችን የሚያድን ራሱን ያድን እያሉ ያፌዙበት ነበረ። ጭፍሮች ቀርበው ይዘብቱበት ነበር። ይጠጣም ዘንድ መጻጻ መጡለት። የአይሁድ ንጉሳቸው አንተ ከሆን ክራስህን አድን ይሉት ነበረ። በላዩም ላይ ደብዳቤ ጻፉ። ጽህፈቱም በሮማይስጥ፣ በዕብራይስጥ፣ በጽር ሆኖ የአይሁድ ንጉሳቸው ይህ ነው የሚል ነበረ። አብረውት ተሰቅለው ከነበሩት አንድ ወንበዴ አንተ ክርስቶስ ከሆን ክራስህን አድን እኛንም አድነን ብሎ ተሳደበ። ሁለተኛውን መለሰ አንተና አንተና እኔ ከኔ ፍርድ ውስጥም ከበዚህ ፍርድ ውስጥ ሳለን ፈጣሪ እግዚአብሔርን አትፈራው ምን ብሎ ገሰጸው። ለእኛስ በእውነት ያገኘን በሚገባ ነው እንደ ስራችን ፍዳችንን ተቀበልን። እርሱ ግን ምንም ምን የሰራው ክፉ ስራ የለም። ጌታ ኢየሱስም አቤቱ በመንግስት በመጣ ጊዜ አስበኝ አለው። ጌታ ኢየሱስን መልሶ እውነት እውነት እልሃለሁ ዛሬ በገነት አብረኝ እንደምትሆን ፈጽመህ ህመና አለው። ቀትር በሆነ ጊዜ በስድስት ሰዓት ፀሐይ ጠፋ እስከ ዘጠኝ ሰዓት ድረስም ዓለም ሁሉ ጨለማ ሆነ ጊዜ ስድስቱ ሰዓት ሰቀልዎ

ወኢየሱስ በቀራንዮ መካ ቅዱስ እግዚአብሔር ቅዱስ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 13-27። ጲላጦስም ይህን ነገር ሰምቶ ጌታ ኢየሱስን ወደ ውጭ አወጣውና ልቶስ በሚባል በዕብራይስጥ ገበታ ተብሎ በሚጠራ ቦታ ላይም በመንበር ተቀምጦ ፋሲካ ደረሰ። ጊዜው ቀትር ስድስት ሰዓት ያህል ነበረ። ጲላጦስም አይሁድን ንጉሳችሁ ይኸው አላቸው። እነርሱም ስቀለው ስቀለው እያሉ ጮኹ። ጲላጦስም ንጉሳችሁ ሁል ስቀለውን አላቸው። የካህናት አለቆች ከቄሳር በገር ንጉሥ የለንም ብለው መለሱ። ከዚህ በኋላ ሊሰቅሉት ሰጣቸው። ጌታ ኢየሱስም ተቀብለው ወደ ውጭ አወጡት። መስቀሉንም እንደተሸከመ ቀራንዮ ወደሚባል ቦታ ወሰዱት። የሰቀሉበትን ቦታ በዕብራይ ውስጥ ጎለጎታ ይሉታል። ከእርሱ ጋር አንዱን በወዲህ አንዱን በወዲያ አድርገው ሌሎች ሁለት ወንበዴዎችን ሰቀሉ ኢየሱስንም በመካከላቸው። ጲላጦስም ደብዳቤ ጽፎ በመስቀሉ ላይ አኖረ። ደብዳቤውም ይህ የአይሁድ ንጉሳቸው የናዝሬቱ ኢየሱስ ነው ይል ነበረ። ይህችም ጽህፍት ከአይሁድ ያነበቧት ብዙዎች ናቸው። ጌታ ኢየሱስንም የሰቀሉበት ቦታ ለከተማው ቅርብ ነበርና ጽህፈቱም በዕብራይስጥ በሮማይስጥ፣ በሮማይ በጽር ነበረ። የካህናት አለቆች ጲላጦስን እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ነው ብላት ትጻፍ አሉት። ጲላጦስም የጻፍኩትን ጽፍ ያለው ብሎ መለሰላቸው። ጭፍሮች ግን ጌታ ኢየሱስን በሰቀሉት ጊዜ ልብሱን ወስደው ለእያንዳንዳቸው አራት ክፍር አደረጉት። ስፌት የሌለበት ስረ ወጥ የሆነ ቀሚስንም አንድ ወገን አደረጉ። እርስ በርሳቸውም ዕጣ እንጣጣልና ለደረሰው ይድረስ እንጂ አንቅደደው ተባባሉ። ልብሶቼን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉት ያለው የመጽሐፍ ቃል ይደርስ ዘንድ ጭፍሮች እንዲሁ አደረጉ። በጌታ ኢየሱስ በመስቀል አጠገብ እናቱ፣ የእናቱ እኅት፣ የቆሎጵያ ማርያምና ማርያም መግደላዊት ቆሞ ነበር። ጌታ ኢየሱስም እናቱን የሚወደውን ደቀ መዝሙር ቆሞ ባየ ጊዜ እነኋት፣ አንቺ ሴት፣ እነሆ ልጅሽ አላት። ያን ጊዜ ደቀ መዝሙርም እነኋት፣ እናትህ አለው። ከዛ ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት ጊዜ ስድስቱ

እናንተ በኢየሩሳሌም የምትኖሩ ሁላችሁ እነርሳቸው አይሁድ የዳዊት ልጅ ጌታ ኢየሱስ በእንጨት መስቀል ይሰቅሉት ዘንድ የመንግስትንም ልብስ ታላቅ ቀይ ግምጃም አልብሰው በራሳቸው ላይ ከሾም የተሰራ ዘውድ ደፍተው መስቀል ላይ እንዳወጡት ታዩ ዘንድ ወደዚህ ቦታ ኑ። ሰማይን በከዋክብት የሸለመ ምድርንም በስልጣኑ የፈጠረ በአበቦችን የሚያስጌጠ እርሱም ለመዘባበቻ በቀኝ እጁ በትራስ ያዙት። የመምህራን የጥበበኞች እውቀት የሚሆን እርሱም እንደ ድል አድራጊ ንጉሥ በሰልፍ ውስጥ መስቀሉን በኋላ ከፍ ከፍ አደረገ። ለፋሲካ በዓል የመጡ ሴቶች የሆነውን ባዩ ጊዜ ፈጽመው አለቀሱ። ወደ እነርሱ ተመልሶ እናንተ የኢየሩሳሌም ቆነጃጅት በእኔ ላይ እንደዚህ አታልቅሱ፣ ስለሚመጣው ታላቅ መከራ ስለሚያገኛችሁ ስለ ራሳችሁ አልቅሱ እንጂ። ብዙ ሁከትም ታውቃላችሁ። ከጥቂት ዘመናትም በኋላ ያልጸነሱና ያልወለዱ አጥብተውም ያላሳደጉ እጥቶችም የመካኖችን ማሕፀን የምታመሰግኑበት ወራት እነሆ ይመጣል። ተራሮችም በላያችን ይውደቁብን ኮረብቶችንም ይጫኑን ትሏቸዋላችሁ። በዚህ እርጥብ እንዲህ ያደረጉት በደረቁማ ምን ያደርጉት ይሆን? ወደ ቀራንዮ በወሰቱ ጊዜ ይኸውም ጎልጎታ ነው፣ መስቀል አቁመው እንደ ህጋቸው ከላዩ ሰቀስ ጋር እንደ ህጋቸው በላዩ ሰቀሉት። በነቢይ ከበደለኞች ጋር ተቆጥረው የተባለው ይፈጸም ዘንድ ከእርሱ ጋርም ክፉ አድራጊዎች አንዱን በቀኙ አንዱን በግራው ሰቀሉ። ከነሱ ከበደለኞች ከሰነፎች ጋር ቆጥረውታልና ጭፍሮችም ልብሶቹን ወሰዱ። ስራውንም ጽፈው በራሱ ላይ አኖሩ። የካህናት አለቆችን በልብሶች ላይ እጣ ተጣጣሉባቸው ወደ አራት ክፍልም ከፈሉት። እነኝም የአይሁድ ንጉሥ እንደሆነ በዕብራይስጥ በጽር በሮማይስጥ ጽፈው ከራሱ ላይ ከትራፈ መስቀሉ ላይ ያኖሩ። እነሆ ሕዝቡ አለቆችና መኳንንት ሁሉ ቁመው ነበረ። ያለ ፍታት ራሳቸውን እየነቀነቁ ሌሎችን አዳነ፣ የተመሰገነ ብሩክ የእግዚአብሔር ልጅ ክርስቶስ እርሱ ከሆነ ራሱን ያድን እያሉ ይሳለቁበት ነበር። ሌሎቹ ጭፍሮቹም እንደዚሁም ይዘብቱበትና ይሰድቡት ነበረ። አንተ የአይሁድ ንጉሥ ክርስቶስ ከሆን ከመስቀል ውረድ እያሉ ተሳደቡ። ከእርሱ ጋር ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ ከሆን ራስህን አድንኛንም ካለንበት ውርደት አድነን እያለ ተሳደበ። ባልንጀራውም እግዚአብሔርን አትፈራምን? እኛስ ስለ በደላችን ይህን ፍርድ አገኘን አሁን በውስጧ ያለንበት ፍርድ የምትገባ ናትና ብሎ ገሰጸው። እርሱ ግን እንደኛ የሚያስቀጣው ምንም ምን አልሰራም። ያለ ክፋት ያለ አመፃ ነው። አፉን ከፍቶ አቤቱ በጌትነት በመጣ ጊዜ አስበኛለው። የክብር ባለቤት ጌታም ሰማው። የሰው ልጅ እንደመሆኑ ከእርሱ ጋራ ተነጋገረ ተድላ ደስታ ወዳለበት ገነት ዛሬ ከኔ ጋር እንድትሆን እኔ እነግርሃለው አለው ሴቶችም በወንጌ በጌታችንና በመድኃኒታችን መስቀል አጠገብ ቆመው ነበረም። እነርሱም እናትና እህቷ ሰሎሜ የቀለውጵያ ሚስት ማርያምና ማርያም መግደላዊት ነበሩ ጌታችን ክርስቶስም ወደ እናቱ ወደሚወደው ደቀ መዝሙር በተመለከተ ጊዜ ጠቀሳት አንቺ ሴት ሆይ እነሆ ልጅሽ አላት ደቀ መዝሙርንም አንተ ሆይ እነኋት እናትህ አለው። ከዚህ ሰዓት ጀምሮ ያ ደቀ መዝሙር እንደ እግዚአብሔር ቃል ወደ ቤቱ ወሰዳት። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት በምድር ላይ ጨለማ ሆነ። ምድርን በአበባ ሰማይንም በብዙ ከዋክብት ያስጌጠ ሆይ ቀይ ግምጃ አለበሱ፣ በራሱ ላይም የሾህ ዘውድን ደፎብ ሰማይና ምድርን በመዳፉ ውስጥ ያሉ ሲሆን በእጅህ በትራስ ያዙ መላዋን ምድር ከአፍ በሚወጣ ቃል የመዘን ካንተ ስለ ኃጢአታችን በእንጨት ላይ ሰቀሉ። ጌታችን ሆይ በመስቀልህ የምት የሞትን ጽናት አጠፋ። ለጸናችሁም ስልጣን ወዮ አንክሮ ይገባል። የመስቀልህንም መዘጋጀት በምድር ላይ ሰይጣን ባየ ጊዜ ስልጣኑ ጠፋች፣ ቀለጠች ብርታቱም ኃይሉም ወጥመዱም አለፈች፣ የተቋረጠች። መድኃኒታችን ክርስቶስ ሰው ሆነ ከኛ ጋራ ክርስቶስ መድኃኒነ ዘመ